ተታለላችሁ ነው የምታለላለብኝ? እማዬ ምንም የተታለለው ነገር የለም። እማዬ እስኪ ዝም ዘይና የሚሉትን እንስማቸው። እሺ ምንድን ነው የምትነግሩኝ? ንገሩኛ። ሀናም የራሴን የምትለውን እውነት ትናገር፣ እስኪ እንስማት። ቆይ ልጆቹ ምን ሆነዋል? ሌላ ተጨማሪ ውሸት እየሰማን ባልሆነ ነገር ለጊዜያችን እናሳልፍ ነው የምትሉት? እኔ ምንም የዋሸሁት ነገር የለም እንትዬ። እሱን እማዬን እኮ እማዬ፣ ሀና ላይ አትጩይባት። አይደለም በንግግር መሀል ገብተሽ እንደዚሁ ራሱ ድንጉጥ ናት። እናንተ ልጆች ግን እያበዳችሁ ነው ልበል እማዬ የራስኪ፣ ተረጋጊ፣ ቀዝቀዝ በይ። ምንድነው የምቀዘቅዘው? ሁሉ ነገር ላይ አንቺ ብቻ ነሽ ትክክል ማለት ነው እንዴ? እሺ፣ ቆይ ሃና፣ ምንድነው የምትናገረው? ምን እውነት ኖሯት ነው? እትዬ፣ እመኑኝ ያጋጣሚ ጉዳይ ሊሆን ይችላል እንጂ እኔ ምንም የዋሸሁት ነገር የለም። እኔ አንቺን ዝባዝን የምሰማበት ጊዜ የለኝም። ቆይ እማዬ፣ እኔ ጋር እንዳሰባለ ምንድነው? እሱ ማለት እኔ ያሰብኩት እንዳይሆን ብቻ ለምን ሁለቱም ሄደን ምርመራ፣ ከዛም በኋላ ሁለተኛውን አስተናቀቃለሁ ምን? እንዴት? አይዞሽ ያን ያህል እንኳን እኮ ከባድ አይደለም። ክብደቱ እኮ አይደለም ሰላምዬ፣ አለመታመኔ ነው እንጂ። እንዴ ኔ ልጅ ምን ሆነሻል? እማዬ ከስንት ዓመታት በኋላ ቤተሰቦቼን አገኘሁ ብዬ ደስታዬን አጣጥሜ ሳልጨርስ እድሌ፣ ግን አያሳዝንም፣ እድሌ ነው አውቀዋለሁ። እናንተ ካላችሁ ይሁን ጥሩ። አናንተስ ምን ታያለች? እኔ ምን ብታደርጉ ችግር የለብኝም። እንዲሁም ምን አይነት ጉዶች ናችሁ? ታያቸው በቃማ። እኔማ ተውኳቸው። ጉድ እኮ ነው እንደው ጉድ። በቃ በዚህ ከተስማማን የሚመችሽን ቀን ተናግሪው። ሰላም ለዚህ ቤት ይሁን። እንግዲህ ዛሬ አዲስ ነው። እንግዲህ አሪፍ አሪፍ ቪዲዮ ነው ዛሬ የሸለው የመጣሁት ማለት ነው። የነ ሰላምና የነ አሃና የነ ምላሴ ነገር እንግዲህ ሊታወቅ ነው። ሊታወቅ ነው። እውነት ምላሴ ጀግና ነው ማለት ነው በቃ። ምርመራ ይደረግ ተባለ። በጣም ደስ ይላል ማለት ነው ሃኔቸው እንግዲህ እውነቷ ሊወጣ ነው ማለት ነው። እርግብ ደግሞ እንግዲህ እንደተናነሽ ትሎላለሽ ማለት ነው። የውሸት ነገር አበቃልሽ ማለት ነው። አበቃልሽ። በጣም ደስ የሚል ነገር ነው እውነት እውነት። በቃ እኔ እውነተኛው ነገር በቃ ሆነላት ማለት ነው ሃንዬ እስከ ዛሬ ስቲ ጨኮና ስታለቅስ ነበረ። ሁንጋ ደስ አለሽ እውነት እውነት ወጣ ዛሬ። እና የደን ምርመራ ሊደረግ ነው። ጉዱ ሊታወቅ ነው ማለት ነው። ለቤት አደሰናቸው። ሰብስክራይብ ላይክ እያረጋችሁ ከአሁን በር እንደዚህ አይነት ቪዲዮዎችን እያለችሁ ይመጣሉ። ሰብስክራይብ ላይክ በማረግ ተባበሩ ማለት ነው። አመሰግናችኋለሁ። በቀጣይ ቪዲዮ እንግዲህ ሚን እንደሚከሰት እናያለን። አርባ ሶስት ሚን እንደሚመጣ ማለት እናያለን። እስኪ ላይክ ላይክ እያረጋችሁ አበርታቱኝ። በጣም በጣም በጣም አሪፍ ነገር ነው እንግዲህ እንግዲህ በቃ ምን ሊበላችሁ፣ በጣም ምርጥና ድንቅ የሆነ ቪዲዮ ነው ማለት ነው። በጣም በቃ ዛሬ ደስ አለኝ ማለት ነው። ደህና ሁኑ። ባላችሁበት ሰላማችሁ ያብዛልን።